የኔ ነው። ምን ያለብሽ? የኔ ካልሆንሽ የማንም መሆን አትችልም። እሺ ምን ልታደርግ ኑሐሚ ፍቅረኛ የነበረሽ ምናምን ብለህ ልትናገር ሂድና ለሁሉም ተናገር። የዛን ያቹር ጋር ከአንተ እንዳረገዘች ለሁሉም እንናገራለን። እንደውም ከኑሐሚን ጋር ፍቅር ጀምረናል። አንተ መቼም ከዛች ከፋታ ጋር ፍቅር አትጀምርክ። እስኪ አይ በደንብ አትናደጂ። አንድ ላይ እንድትበሳጭ ልጨምርልሽ፣ በቅርቡ ከኑሐሚን ጋር ልንቀባ ነው። በዚህ ተራ ወሬ አማናት ሸወች ማናት? አምራን ንገሪኝ እስኪ። አምራን ማለት እኮ ተራና ከሃዲ ሴት ናት። ያመናትን የምትክድ የሰው ልብ የምትሰብ ተራ ሴት ናት፣ ገንዘብ የምትወድ ብቻ። እንግዲህ የቻልኩትን እያደረግኩኝ ነው። እባክሽ እባክሽ ካጠገብላት ናሁም የዋህ ስለሆነ በቀላሉ እንዳይጎዳ እንዳሰጋል። የጠረጠረው ነገር ምን ነው የሆነው? ተናውን ፍቅር ጆ ቆይ አቧን አውጥታ ለአባቷ አፈቀርኩት ነው ያለችው እኔ ጋር እንዳሳባ እንዲሁም እነዚያ ጢባራ እናትና አባቱ ከሰራተኛ ጋር ማደሩን ሲሰሙ ምን ሊሉ እንደሚችሉ መስማት ፈልጋለሁ።

ኑሐሚን ለመጉዳት አንድ ነገር አስቢና ይዞር ብል ብናት። እርሷም በአጋጣሚ የመጣችው የመጣችሁ ብላ ያስባሉ። በእርግጥ ነው የተነገረኝ ነው ማለት ነው። እንግዲያውስ የተነገረው ነገር ውሸት ነው። ምን እኔና አባዬን ለመጉዳት ወይዘሮ ዝናሽ ሆን ብላን ያመጣቻት? ምን እያርሽ ነው ኖሚ? ራሴ ማን ብዬ ላስተዋውቅሽ? የናሆም እጮኛ ወይስ የኑሐሚን ቀንደኛ ጠላት? ኤደን በስተመጨረሻም ከነ ሌይኩን ቤት እንዳሰበችው ገብታለች። በቤት ሰራተኝነት ማለት ነው። እንግዲህ አሁን ላይ የናሆሚ በጣም የሚጎዷት ወይንም ደግሞ እሷን ሊጥሏት የሚፈልጉ ሰዎች እጅጉን ነው የበዙት ማለት ነው። ምክንያቱም ወይዘሮ አስቴር ራሱ እጅግ በጣም እንግዲህ ናሆሚን እዛ ቤት ምንጥቅ አድርጋ ከአባቷ ጋር ለማስወጣት እጅግ ተግታ ትሰራለች ማለት ነው። እንግዲህ ከኤደን ጋር አሁን ላይ ተገናኝተዋል። ኤደንም ናሆሚን ራሷን ማጥቃት እንደፈለገች ና እንዲሁም ደግሞ አቶ ተሰማ እጅግ በጣም እንደበደላት እሷንና እናቷን እንደበደላት ኑሐሚን እጅግ በጣም መጥፎ እንደሆነች ለወይዘሮ አስቴር ተናግራ ነበረ እና እሷም እንድትበቀልኝ እፈልጋለሁ በማለት እንግዲህ ወይዘሮ አስቴር ከየደንጋ ተዋውቀው ያው ወደ ቤት አመጣታለች ማለት ነው። ወደ ቤት ስታመጣት ግን ትተዋወቃላችሁ እንዴ ነው ያለችው ወይዘሮ አስቴር። ምክንያቱም እሷ ምንም እንዳላወቀች አጋጣሚ ነው ብላ ነው እንግዲህ የተናገረችው ማለት ነው። ግን ደግሞ ምንም አጋጣሚ አይደለም። ያው ኤደን ወይዘሮ አስቴርን አግኝታት እንዲሁም ደግሞ ወደ ቤት ለመግባት እንዳሰበች እንዲሁም ደግሞ ኑሐሚን መጉዳት እንደምትፈልግ እሷም ተማራ ከዚህ ቤት እንድትወጣ ነው የፈለገችው። ወይዘሮ አስቴር ከልጇ ጋር በመሆን በጣም ብዙ ነገሮችን አድርሳባት ነበር፣ ከኑሐሚ ጋር ማለት ነው። ምክንያቱም የልጇ ወርቅ ጠፍቷል፣ የወሰደችው እሷ ራሷ ኑሐሚ ነች። የኔም በጣም ብዙ ነገር እየጠፋኝ ነው፣ ስለዚህ እሷ ላይ ባነች በማለት እንግዲህ ላቶ ሌይኩን ራሱ ተናግራ ነበር። ግን ደግሞ በመጨረሻም ያው ኑሐሚ እውነታ እንዳላትና ልጅቷና እንዲሁም ደግሞ እናትየው ራሱ አጭብርባሪ እንደሆኑ ሌኩን ተረድቷል ማለት ነው። እና አሁን ላይ ደግሞ ያው ኑሐሚን አስመርረው ከዚያ ቤት የማስወጣት እንትን ነው የያዙት ማለት ነው። ሲቀጥል ናሆም እጅግ በጣም እንግዲህ ኑሐሚን እና እንዲሁም ደግሞ አባቷን ማለት ነው አቶ ተሰማን እጅግ በጣም ቂም ይዞባቸዋል። ምክንያቱም ይዋሻሉ፣ ሁለቶቹም ውሸታሞች ናቸው። ስለዚህ ምንም መቅረብም አልፈልግም አባቴ በማለት እንግዲህ ለአባቱ አስረድቷል። ምክንያቱም አቶ ለይኩን ኑሐሚንን እስኪ ቀረብ ብለህ ልጅቷን ለማየት ሞክር ምናልባት እኮ እጅግ በጣም ተወዳጅ ይሆናል በማለት እንግዲህ ጠይቆት ነበረ ማለት ነው። እና አሁን ግን በፍጹም አይሆንም፣ ሁለታቸውም ውሸታሞች ናቸው አባዬ በማለት ተናግሯል። እንዴት እንደዚህ ሊሆን ይችላል በማለት አቶ ለይኩን ደንገጥ ብለዋል ማለት ነው። ምክንያቱም ኤደን ነች እንደዚህ ያደረገችው ሁሉን ነገር ማለት ነው። እና ኤደን እና ወይዘሮ ገነት በፊት እንግዲህ ኑሐሚንን ሲያሰቃዩዋት እንደነበር፣ አሁንም ደግሞ ወደዚህ ቤት መጣ እሷን ለማሰቃየት ነው። ምንም ብታደርግ ምንም ኤደን ከስራዋ ምንም አትማርም ማለት ነው። ሁልጊዜም ክፉ እንደሆነች ነች። ይህን ነገር ደግሞ ኤርሚ በደንብ ያቃል። ኤርሚም በጣም ጠርጥሯታል። እዚህ ቤት የገባሽው ናሆሚን ለመጉዳት ከሆነ እገልሻለሁ፣ አርፈሽ ተቀመጪ በማለት እንግዲህ ኤደንንም አስጠንቅቋት ነበር ማለት ነው እና በነገራችን ላይ አሁን ናሆሚን የተረዳት ከኤርሚ ውጪ ማንም አልተረዳትም ብዬ ነው ማስበው ምክንያቱም ራሱ ናሆም ራሱ እየተረዳት አይደለም። ለራሱ ብላ ነው እዚያ ቤት ራሱ መቆየት እፈልጋለሁ ብላ ለአቶ ተሰማ ስትናገር የነበረችው ማለት ነው። እና ሁሉም ሰው እንዳንጃ በበባት ወይንም ደግሞ ሊጎዳት እንደቀረበ የተረዳው አንድና አንድ ኤርሚ ብቻ ነው ማለት ነው። እንዲሁም ኤርሚ የተናደደበት ምክንያት አለ ከናሆሚ ላይ ምክንያቱም ኑሐሚንን ምን በጣም እንደምትወደው እንደምታፈቅረው ለአባቷ ለአቶ ተሰማ ስትናገር እንግዲህ ሰምቶ ነበረ ማለት ነው። ከበር ስር በመሆን ሰምቶ ነበረ። እንዴት አንቺ የማንም መሆን አትችም። ኑሐሚን የኔ ብቻ ነው የምትሆኙ። በፍጹም የእሱ ልትሆኝ አትችም። የኔ ነሽ በማለት አስጠንቅቋታል ማለት ነውና ኑሐሚን ደግሞ በምንም ታምር ለአንተ ሊሆን አልችልም። አዎ ነግሬዋለሁ። እንዴት ከአባዬ ጋር ጭራሽ አታውሬ ልትል ነው ወይ? እያለች እንግዲህ ኑሐሚንን እንደምትወደው ተናግራለች ማለት ነው። ሲቀጥል ደግሞ አምራን ደግሞ እጅግ በጣም እየተከታተለች ትገኛለች። አሁን ላይ እጅግ በጣም ተናዳለች። ምክንያቱም ናሆም ራሱ አግኝቷት ነበረ አንቺ እርካሽ ነሽ መጥፎ ነሽ እያለ እንግዲህ አምራንን በጣም ነበር ቁሽሽ ያረጋት ማለት ነው። ሲቀጥል ከአንቺ ጋር መገናኘትም ሆነ መደዋወል አልፈልግም፣ በደረስኩበት እንዳደርሽ ስነስርዓት ያዥ በማለት አስጠንቅቋታል ማለት ነው እና ያው ኑሐሚንም እንደወደዳት እንደወደዳት ወይንም ደግሞ እንዳፈቀራት ተናግራለች። አዎ ወዳት አለሁ፣ እንደውም ኑሐሚን በጣም ነው የምወዳት በጣም ነው የማፈቅራት። አንቺን አይመለከትሽም፣ በፊት እንድትደርሽ አልፈልግም፣ ስልክ የምንደውልኝም አልፈልግም በማለት እንግዲህ አስጠንቅቋታል ማለት ነው። እምራን፣ እንግዲህ ቀጥታ ናሆሚን ሆሚን አግኝታት ነበረ። እንዴት እንደዚህ ታደርግኛለሽ? በፊት ኤርሚን እንደዚህ ቀማሽኝ፣ አሁን ደግሞ ናሆምን እንዴት ነው? አንቺ ግን የሰው ባል እየዞሽ የምትቀሚው? በማለት ስትናገራት ናሆሚም፣ እኔ ናሆሚ ነኝ፣ አዝም አልልሽም በማለት እንግዲህ እምራንን ማለት ነው በጥፊ አጩላታለች። እንዴት እንደዚህ አይነት ቃላቶችን ትናገርኛለች? እኔ በመልካም ለመጣልኝ በመልካም መልሳለሁ፣ መጥፎ ብሎ ለመጣ ሰው ደግሞ በመጥፎነት አሳይሻለሁ በማለት እንግዲህ በጥፊ አጩላ ለቃታለች ማለት ነው። እንግዲህ በመጨረሻም ያው ኤርሚና እንዲሁም ደግሞ አምራም አውርተው ነበረ ማለት ነው ሁለታቸው እንደሚዋደዱና እንደሚፋቀሩ ኤርሚ ራሱ ነግሯታል ማለት ነው ለአምራ ምክንያቱም ኤርሚ ስለሰማ ማለት ነው። ናሆምን ያው እንደወደደችው ኑሐሚ ለአባቷ ስትነግረው ነበረ። ጭራሽ ለአባቷ ነገረችው አታፍርም እንዴ? ብላ እሷ እጅግ በጣም ነበር ጓ ያለችው ማለት ነው። እና ይህን ነገር የሆነ ነገር መፍጠር አለብን፣ ስለዚህ ሁለታቸው እንዳይገናኙ፣ እኔም ደግሞ ከናሆም ጋር እንድትሆን ኑሐሚ አልፈልግም አንችን ብትሆኝ ናሆም ከእሷ ጋር እንዲሆን አትፈልጊም። ስለዚህ የሆነ ነገር እናንቺ ተመካክረን እንፍጠር ብለው ነበረ እንግዲህ ሰራተኛ አንቅጠር እና ሰራተኛዋ ከናሆም ጋር ከሆነሽ በኋላ እነዚህ ሰዎች ራሱ ይዋረዳሉ። ጭራሽ ልጃችን ከሰራተኛ ጋር ሆነ ብለው በጣም ነው እንትን የሚሉ። ስለዚህ እንደዚያ ማድረግ አለብን። የደላለውን ነገር እኔ እፈጽማለሁ። ስለዚህ ሰራተኛ ሆና የምትገበው ልጅ ከራሱ ከናሆም ጋር ታድራለች፣ ነገሮቹ በሙሉ እንትን ይላል ማለት ነው። በዚያ ላይ ደግሞ ራሷ ናሆሚ ራሱ ከሌላ ሰው ጋር ስታየው እሷም ማርፋ ትቀመጣለች የሚል ነገር ነው። እንግዲህ ኤርሚ ራሱ እያሰበው ማለት ነው። ግን ደግሞ እነሱ ሁለታቸው ያሰቡት ነገር ሳይሆን አሁን ላይ ደግሞ ወይዘሮ አስቴር ማለት ነው ራሷ ኤደንን ወደዚያ ቤት አመጣታለች። ኤደን ደግሞ በጣም የተለያየ ነገሮች እንግዲህ በናሆም ፊት እያደረገች ነበረ ማለት ነው። እሱን ለመሳብና እሱን ለማናገር የተለያየ ነገሮች ስታደርግ ሀርካት ስታደርግ ነበረ ማለት ነው። እና ምን ይቷንች በማለት እንግዲህ እሱም ሲናገር ነበረ ስርዓት የላትም ወይ እያለ ስለ ኤደን እራሱ ሲና በነገራችን ላይ እናሆን በጣም መልካም ልጅ ነው። ልበ ንጹህ ነው ማለት ነው። ልክ እንደ አባቱ ነው ማለት ነው። እንደ ላይኩን ነው። እንደ እህቱ፣ እንደ እናቱ ሳይሆን እንደ አባቱ፣ እንደ ላይኩን ነው ማለት ነው። እና የእምራንም ራሱ በጣም እጅግ በጣም አምኗት ወዷት ነበር እሷነች ያልታመነችለት እሷነች ገንዘቡን ፈልጋ እየቀረበችው ማለት ነው በመጨረሻም ኤደንም እንግዲህ ለምትፈልገው ነገር እኔም መጥራት ትችላለ እኔ እዚህ ቤት ተቀጥሬያለሁ በማለት እንግዲህ ናሆምን ተናግረው ነበር ናሆም ደግሞ እኔ ናሆሚ እስካለች ድረስ አንቺን አልጠራም አልፈልግሽም በማለት መልሶላታል ማለት ነው በነገራችን ላይ እምራንና እንዲሁም ደግሞ ኤደን መገናኘታቸው እጅግ በጣም ከባድ ነው የሆነው፣ ማለት ነው። ምክንያቱም ሁለቶቹም የናሆሚ ጥላቶች ናቸው ማለት ነው። ኤደንም እንደዚሁም ደግሞ እምራም ማለት ነው። ስለዚህ ሁለታቸው እምራን ደግሞ የሆነ ነገር ታደርጋለች፣ ኤደንን የሆነ ነገር ሰጥሻለሁ እሷን እንደዚህ አድርግልኝ ብላ የሆነ ተንኮል ነገር ነው በጣም የምትሰራው ማለት ነው። እና በዚህ መካከል የምትጎደው ራሷ ኑሐሚን ነች። ግን ደግሞ ኤርሚ በእርግጠኝነት ይጠብቃታል ወይንም ደግሞ ከእሷ አይለይም ብዬ አስባለሁ እንግዲህ ላችንም አብረን የምናየው ይሆናል። ውድ የቻናል የተከታታዮች ቤተሰቦቼ በያላቸው በሰላማቸው ይብዛል ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።